ከለውጡ በፊት እንደ ሀገር በርካታ ፈተናዎችና ችግሮች የሚነሱበት ህገወጥ ንግድና የኮንትሮባንድ ዝውውር አንዱ ሲሆን ለውጡን ተከትሎ በተሰሩ ስራዎች የለውጡ ፍሬዎች ታይተዋል። ይህንን ጉዳይ በተመለከተ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ እንዳነሱት ሰፊ የህግ ማዕቀፎችና አሰራሮች ላይ ለውጦች በመደረጋቸው ውጤቶች ተገኝተዋል። በአዲሱ የአስፈጻሚ አካላትን ለማቋቋም በወጣው የወቅቱ አዋጅ ተከትሎ የኢትዮጵያ ጉምሩክ ኮሚሽን ራሱን የቻለ አንድ ተቋም ሆኖ እንዲ እንዲ እንዲቋቋም በመንግስት ተወስኖ ነው የሪፎርም ስራውን የጀመረው። እንደ አንድ ትልቅ ውጤት ተደርጎ ሊወሰድ የሚችለው ራሱን ችሎ ኦቶኖሚስ ሆኖ ለኮሚሽኑ የተሰጡ ተልእኮችን እንዲፈጽም የመንግስት ኃላፊነት ሰጥቶት በአዋጁም በመቋቋሚያ ደንቡም ተመላክቶ ስራ የጀመረ ተቋም ነው ማለት ነው። በቅድሚያ አስቻይ የሆኑ ሰፊ የህግ ማዕቀፎችና አሰራሮችን ሪፎርም ያደረግንበት ጊዜ ነው የነበረው። በነዚህ ሰባቱ ዓመታት እስከ እስካሁኑ ሰዓት ድረስ ይህን በብዛት እየሰራ ነው የምንገኘው የፖሊሲና የህግ ማዕቀፎችን ማሻሻልና አገልግሎት አሰጣጡን ማሳለጥ የሚያስችሉ የቴክኖሎጂ አሰራሮች መዘርጋት በመቻሉ የንግዱ ማህበረሰብን ተጠቃሚ የሚያደርጉ የአንድ መስኮት አገልግሎትን መስጠትም ተችሏል። የአስመጪዎችን፣ የላኪዎችን፣ የጉሩክ አስተላላፊዎችን የከስተምስን ወጪ በመቀነስ በኩል አጠቃላይ በኢዞ ዲንግ ቢዝነስ ኢንቫይሮንመንት ውስጥ አክት የሚያደርጉ የፍሬት ፎርዋርደስ ሌሎች አካላትን፣ ጊዜን፣ ገንዘብን፣ አላስፈላጊ ወጪን፣ አላስፈላጊ ምልልስን በማስቀረት በኩል የተጫወተው ሚና እጅግ እጅግ እጅግ ትልቅ ነው። በለውጡ ሰባት ዓመታት ውስጥ በኢትዮጵያ አምራች ዘርፍን ለማበረታታት የተለያዩ ተግባራት ተከናውነዋል። አሁን በኢንዱስትሪ እድገቶቻችን አካባቢ የሚታዩቸው ዘርፈ ብዙ መነቃቃቶች ጀርባ የከስተምስ አገልግሎት በብዙ መልክ አለ ማለት ነው። እንደ ጉምሩክ ኮሚሽን ያለፉት ሰባት ዓመታት የተጓዝንበት የሪፎርም ሂደት በድምር ሲታይ በሁሉም አቅጣጫ እጅግ ውጤታማ የሆነ የሪፎርም ሂደት ነው የነበረው እና ተቋም ለመገንባት እና ብርቱ ተቋም ለመገንባት ብዙ ኤክሰርሳይዝ ያደርግንበት ብዙ ውጤትና ትምህርቶችንም ያገኘንበት ውጤቶችንም ያገኘንበት ብዙ ህገወጥ ወንጀሎችን ኮንትራባንድ ጋር የተገናኙ እና ህገወጥ የንግድ እንቅስቃሴ መቆጣጠር ጋር የተገናኙ በርካታ ስራዎች የሰራንበት ውጤት ያመጣንበት የስኬታማ የሪፎርም ሂደት ነበር ብዬ መናገር ይችላለሁ። በባለፉት የለውጥ ዓመታት የኢትዮጵያን ብልጽግና ጉዞ ሊደግፍ የሚችል የሀገር ውስጥ የፋይናንስ አቅም የሚያሳድግ መደላድል መገንባቱንም ኮሚሽነሩ ተናግረዋል።